አደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በህይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የታገሉ፣ ለሰላምና ለህብረ ብሔራዊ አንድነት መጎልበት ድርሻቸውን የተወጡ አባት ስለመሆናቸውም ሚኒስትሩ ተናግረዋል። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በህግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሀጅ ኡመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። የኢትዮጵያ የሃይማኖት ተቋማት ጉባኤ ፕሬዚዳንት ሊቀ ትጉሃን ታጋይ ታደለ የተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከእስልምና መሰረታዊ አስተምህሮት ተነስተው የሰው ልጅ ከዘርም ከእምነትም በላይ ነው የሚለው ንግግራቸው በሁሉም አማንያን ተቀባይነት ያለውና ዘመን ተሻጋሪ ነውም ብለዋል። ሀጂ ኡመር እንድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት የሀገር ዋርካ ስለ መሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማናዝ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከህልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። ይሄ በሁሉም ለኢትዮጵያ፣ ለሀገር የሰሩ ለሰላም የሚጮሁ ለአንድነት፣ ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ ወዳለሁ። በመሪነታቸውና በአባትነታቸው የተወጡትን አይረሴ አሻራ ታሳቢ በማድረግ የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ የተሰጣቸው ተቀዳሚ ሙፍቴ ሀጂ ኡመር እንድሪስ በህይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ ያዘጋጇቸው ኢስላማዊ መጽሐፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች የመሰነድ ስራ የተጀመረ ስለመሆኑም ተመላክተዋል። አዲስ ሚዲያ ኔትወርክም በተቀዳሚ ሙፍቲ ሀጂ ኢድሪስ ህልፈተ ህይወት የተሰማውን ጥልቅ ሐዘን ለቤተሰቦቻቸውና ለመላው ኢትዮጵያውያን ለመግለጽ ይወዳል። ተመልካቾች ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 አሁንም ወደ እናንተ መድረሱን እንደቀጠለ ነው። ምድርን መጠበቅ የሰው ልጅ ኃላፊነት መሆኑን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ገለጹ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የ44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ተሳታፊዎች በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። ሀብታሙ ሙለታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአርባ አራተኛው አጠቃላይ የሰበካ መንፈሳዊ ጉባኤ ተሳታፊዎች በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። በመዲናዋ እየተከናወኑ ያሉ የልማት ስራዎችን ያደነቁ የሃይማኖት አባቶቹ በልማቱ የታቀፉ ስፍራዎች የቀደመ ይዘታቸው አስቸጋሪ እንደነበሩ ትውስታቸውን ለአዲስ ሚዲያ ኔትወርክ አጋርተዋል። ከዚህ በፊት አዲስ አበባን በእውነት ለመኖሪያ አልመኛትም። ለምን? በጣም ከቆሻሻ የተነሳ የአካባቢው በጣም አስጠሊታ የሆነ ነገሮች ነበሩ። ለአይን ማራኪ የሆነ ነገር አልነበረም። የመጠጥ ቦታ፣ አልባሌ ቦታ ከተማም የማይመስልበት ደረጃ ነበረ። ብዙ ውንብድና የሚሰሩባቸው ሌብነት ያለባቸው አካባቢዎች ለአይንም ማያምሩ አካባቢዎች አፍንጫችን ይዘምናልፍባቸው ልፍባቸው አካባቢዎች ሁሉ ሳይቀር ጸድተው አምረው ስላየን እንደ አንድ ሃይማኖት አባትም እንደ አንድ ሀገር ዜጋ በጣም የሚያኮራ ስራ ተሰርቷል። የልማት ስራዎቹ እንደ ዜጋ የሚያስደስቱና የሚያኮሩ እንደሆኑም ጎብኚዎቹ ገልጸዋል። በእውነት የእግዚአብሔር ስራ ካልሆነ ባሻገር በሰው አቅም ይሰራሉ ተብሎ አይገመቱም። ጉዳይ አሁን የፒያሳ አይመስልም ወይ አውሮፓ ወይ አሜሪካ ነው የሚመስለው። ስለዚህ መንግስት ያለውን ለሰው ልጅ ክብር ያለውን እየገለጸበት ነው። በአዲስ አበባ ላይ እየተሰራ ያለው ልማት እጅግ እንደ ዜጋ የሚያኮራ እንደ ነዋሪ ለጤንነት ምቹ የሆነ ትልቅ ነገር ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምህሮ መሰረት ምድርን መጠበቅ የሰው ልጅ ኃላፊነት መሆኑን የጠቆሙት የሃይማኖት አባቶቹ በአዲስ አበባ ከተማ የተከናወነው የልማት ስራ የፈጣሪን ትእዛዝ እየመፈጸም ነው ብለዋል። ልማቱ ቤተ ክርስቲያኗ ለምታከናውናቸው መንፈሳዊ ተልዕኮዎችም ምቹ መደላደል የፈጠረ ስለመሆኑ ገልጸዋል። ምድሪቷን እንድንጠብቃት እግዚአብሔር ያዛል። ስለዚህ ያ የእግዚአብሔር ትእዛዝ እየተፈጸመ ነው። በአዲስ አበባ ከተማ እያየ ነው ያለ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎቷ ሌሊት እንደመሆኗ መጠን መንገድ ላይ ለመሄድ የሚያስፈራበት ጊዜ ነበረና ዛሬ ላይ ግን አገልግሎታችን ቀንና 24 ሰዓት ብርሃን ስለሆነ መንገዱ በብርሃን እየተመላለስ ይህንን ልማት አይተናል። ሰው ቦታን ይለውጠዋል፣ ይቀድሰዋል፣ ያከብረዋል። ቦታም ሰውን እንደዚሁ ያከብረዋል እንደተባለው ይህ ትናንት የምናውቀው ሰዎች ሁሉ ሲያልፉ ሲያገድሙ የሚደነግጡበት፣ የሚሸበሩበት፣ የሚፈሩበት አካባቢ ዛሬ በእንዲህ አይነት ሁኔታ ለምቶ ተለውጦ ማራኪና ሳቢ ሆኖ በማየታችን ትልቅ ደስታ ነው የተሰማን። የልማት ስራዎቹን የመንከባከብና ለትውልድ የማሸጋገር ኃላፊነት መላው የከተማዋ ነዋሪን ጨምሮ የሁሉም ባለድርሻ አካል ሊሆን እንደሚገባም አጽንኦት ሰጥተዋል። ተመልሳ እንዳትቆሽሽ እያንዳንዱ ማህበረሰብ መጠበቅ አለበት፣ እንደ ግል ንብረት አድርጎ ማየት አለበት ብዬ ይህንን ማሳሰብ እወዳለሁ። የሃይማኖት አባትም በሚሰብክበት መንገድ አለበት። ህዝቡ መንቃት አለበት። የራሴ ነው ንብረቴ ነው ገንዘብ ፈሶበታል ንብረት ወድሞበታል ብሎ እያንዳንዱ ህዝብ ከቆሻሻ ሲጣል ለቅሞ ወደሚመለከተው አካባቢ አስቀምጦ የመጠበቅ መንግስት ሰራ እኛ ደግሞ ተንከባክበን ማስቀጠል ለልጆቻችን ማሳለፍ ግዴታችን ነው። እያንዳንዱ ዜጋ የራሴ ነው ብሎ መጠበቅ መቻል አለበት። ሁላችን ካልጠበቅ ነው መንግስት ሰርቶ ህዝብ ተባብሮ ሰርቶ የተወሰነ አካል ብቻ ጠብቆት ሊቆይ አይችልም። ስለዚህ ሁሉም ባለድርሻ መሆን አለበት። ሁላችን መጠበቅ መንከባከብ አለብን። የሃይማኖት አባቶቹ ልማቱን በባለቤትነት ላከናወነው ለአዲስ አበባ ከተማ አስተዳደርና የልማት አሻራቸውን ላሳረፉ አካላት ምስጋና አቅርበዋል። ያገባኛል ማህበራዊ፣ ኢኮኖሚያዊ፣ ሰዋዊ እንቅስቃሴዎችን በጥልቀት እየተመለከተ የሁሉንም ድምፅ በማካተት ወደ እናንተ የሚቀርብ ዘገባ ነው። ዘገባው በሁሉም ጉዳዮች ላይ እንዳስፈላጊነቱ ያገባኛል እያለ እንግዶችን ስቱዲዮ እየጋበዘ በእናንተ ወደ እናንተ ይቀርባል። የእናትነት ክብርን ዝቅ የሚያደርጉ ሴትነትንም የሚያሳንሱ ስድቦችን አስተውላችሁ ይሆን? እነዚህ ክብረ ነክ ስድቦችን ለመግታት ያገባኛል የምንለው መቼ ነው? ተመስገን ይመር ዝርዝራለሁ። የናትነትን የእናትነትን ክብር የማይመጡ ነው ሴትነትንም የሚጋፉ ስድቦች አሁን አሁን እየተለመዱ መጥተዋል። እነዚህ የሚሳደቡ ሰዎች ደግሞ እናታቸውን አስበዋቸው አያውቁም ብዬ ነው የማስበው። ስለ ሌሎች እና ሲሳደቡ የራሳቸውን እናት ለአንድ ቀንም ለአንድ ደቂቃ ቢሆን አስበው አያቁም ብዬ ነው የማስበው። በአሁኑ ሰዓት ተራ ነገር አድርጎታል። ይህ በአላ ዘንድም አይወደድም። አሁን ጊዜ እየተለመደ ቃል ሆኗል። እናትን የማጠልቸት እናትን አሉታዊ በሆነ መንገድ የምንገልጽበትና ና ስድቦቻችንን በእንደዚህ አይነት መንገድ እየተለመደ ነው ያለው። እነሱ ጨዋታ ቀልድ ምናምን ይመስላል ታዲያ ይህን ችግር ለመቅረፍ የሚመለከተው አካል ማን ነው? ያገባኛል ወይም ደግሞ ይመለከተኛል የምንለውስ መች ነው? ይህ የበርካቶችን ጥያቄ ነው። የግዴታ ያገባኛል ብሎ የአንድ ሰው የሚናገረው የሚሳደበውን ሰው አንተ ትክክል አይደለህም ብሎ ማስቆም አለበት። ያገባኛል ማለት ግዴታችን ነው ወንድሜ፣ ሁላችንም ኃላፊነት አለብን ብዬ ነው የምለው። የጋራ ውጤት ነው ሀገር እንዴት እንዴት ያገባኛል ብለው አያስብም ለምን የተሰደበችው እናት የጎረቤቱም እናት ናታ። የአንድ ሰው እናት አይደለም። በባህላችን የአንተ እናት ስትነካ እኔ ካላመመኝ አንተ ሊያምከ አይችልም። ስለዚህ እመለከተኛል። አዎ ያገባኛል፣ ይህን ነገር አዎ፣ አስፈላጊ ነው። ከኔ ጋር የሚሰራ ሰውም ረዳቶችም ካሉ የሚሳደቡ ረዳቶችን አልቀጥርም። አስፈላጊ እንዳልሆነ እናት የለህም እንደለዋለሁ። ተሳድቦ የሚወርድም እናት የለህም እለዋለሁ። ሌላው ሲሳደብ ቢያንስ እናት የለህም እለዋለሁ። በርካታ አማኞችን በጉያው ያዘች፣ በርካታ ቤተ እምነቶችም የሚገኙባት ኢትዮጵያ ከኢትዮጵያዊነት ስነ ልቦና እናውቅ። ከዚህ በተጨማሪ ከስነ ምግባርም ባፈነገጠ መልኩ ከቅርብ ጊዜያት በኋላ በተለይም እናትን በክብር ነክ ነገሮች መመሰል ከዚህ በተጨማሪ የሴቶችን ክብርን የማይመጥኑ የተለያዩ ስድቦችና ትንኮሳዎች በስፋት ይስተዋላሉ። የሌላውን እናት ስለሰደበ የእሱን እናት የማይሰድበው ስንት ያው ሞኝ ይለዋል መጽሐፍ ቅዱስ። እና ይሄ ሞኝነት ነው አላዋቂነት ነው እንጂ እያንዳንዱ ሰው የሌላውን ሰው እናት ተናገረ፣ ተሳደበ፣ አንቋሸሸ በሌላም መንገድ ቢሆን ዞሮ ዞሮ ማንን ነው? የእሱን እናት እንደሰደበና የእሱን እናት እንዳንቋሸሸ ሊገባው ይገባል። እናት በኢስላም ያላት ቦታ ምን ይመስላል የሚለውን ነገር ሲነሳ እናት ኢስላም ሁሉንም ስለ እናት ብቻ ነው የሚያወራው የሚያስብል ያህል ነው። ስለ እናት ያስተማሩ የእናትነት ክብረን ዝቅ የሚያደርጉ ሴትነትንም ዋጋ የሚያሳጡ ክብረ ነክና ጸያፍ ስርቦችን በመግታት በኩል የእምነት ተቋማት ሚና ምን ሊሆን ይገባል? ያገባኛል፣ ይመለከተኛል የሚሉት ውስጥ መሽ አዲስ ሚዲያ ኔትወርክ ይጠይቃል። ሁሉን ያስገኘች በዓለም ላይ ብዙ ጀግኖች ቢወጡም ዞሮ ዞሮ ከእናት ነው የሚወጣው፣ እና ያንን ታስተምራለች። ዞሮ ዞሮ ግን ኃላፊነታችንን ምን ያህል ተወጥተናል ብለን ልንጠይቅ ይገባል። ለምን ኃላፊነትን ከተወጣን ለምንድን ነው ትውልዱ እንደዚህ የሆነው ብሎ ሁሉም የሃይማኖት ተቋማት ሊጠይቅ ይገባል። ሼኾች በየመስጂዱ፣ ቄሶች በየቤተ ክርስቲያኑ፣ ሌሎችም ባለሙያዎች፣ መምህራን በየትምህርት ቤቱ ሌሎችም ይህንን ነገር አምነውበት ይሄ ድክመት ነው። ይሄ ከቀጠለ ለማህበረሰቡ ራቁቱን ነው የሚያደርገው። ክብር እናጣለን፣ ሞራ ለቢስ እንሆናለን፣ ዝም ብለን እንደ እንስሳ እንሆናለን ብሎ አምኖበት ትውልዱ ከሰራ ዑለማዉ በተለይ የሃይማኖት መሪዎች እንደዚሁም ቤተ ክርስቲያን ያሉ ቀሳውስቶችና መምህራኖች እንደዚሁም በየትምህርት ቤቱ በየዩኒቨርሲቲ ያሉት የአካዳሚ መምህራኖች ይህንን አምነውበት ከተሰራ ማህበረሰቡ ከየትም ከኛ ከዚህ ከሦስቱ ቡድን የሚወጣ አይመስለኝም። የሴትነት ክብርን ዝቅ የሚያደርጉ የእናትነት ዋጋንም የሚያሳጡ ስድቦች ከህግ አንጻር እንዴት ይታያሉ? መሳደብ በህግ የተከለከለ ተግባር ነው። ሁለት ኃላፊነቶች ነው ያሉት፣ አንዱ የፍትሐብሔር ኃላፊነት ሌላው የወንጀል ኃላፊነት ቅድም የዘረዘርናቸው ህጎች ይደነግጋሉ ድንጋጌ ብቻ ሳይሆን ከዚሁ ጋር በተያያዘ ቅጣት አለ ከሶስት ወር ጀምሮ እስከ አምስት ዓመት የሚደርሱ በአንቀጾቹ በተለያዩ አንቀጾች ላይ የተደነገገ ድንጋጌ እናገኛለን ከዚሁ ጋር በተያያዘ ደግሞ ፍትሐብሔር ኃላፊነት አለ መሳደብ ያስከስሳል በፍትሐብሔር የተሰደበው ሰው ክብሩ ተነክቶበታል መካስ አለበት ይህንን ደግሞ የምናገኘው በፍትሐብሔር ህግ አንቀጽ 244 ላይ የምናገኘው ነው። የሚሆነው ዳኞች ርትዕን መሰረት አድርጎ ለተጎዳው ሰው ካሳ የሚክሱበት ድንጋጌ ነው የምናገኘው ማለት ነው። ይሄ ነው። ስለዚህ ህጉ በግልጽ አስቀምጧል። የፍትሐብሔር ህጉም የወንጀል ህጉም በግልጽ ነው ያስቀመጠው። ይህ የእናትን ክብር የሚቃረም ከዚህ በተጨማሪ ከኢትዮጵያዊ ማንነት ጋር የሚጣረስ ጉዳይ መግታትም አለበት ህጉ አስቀምጧል። አሁን ህጉን የመተግበር ሁኔታ ነው ህጉ በግልጽ ነው የደነገገው፣ እና ይሄ ነው የወንጀል ስር ነው ስድብ እና ተባብረን ይህንን ነገር ማጥፋት አለብን፣ ህጉን ወደ ተግባር መቀየር አለብን የሚል ሀሳብ አለኝ። በአዲስ አበባ ከተማ የተበራከቱ የመጡ የመዝናኛ ስፍራዎች ማህበረሰቡን ፍትሐዊ በሆነ መልኩ ተጠቃሚ እንዲሆኑና ያለምንም ክፍያ እንዲዝናኑ እንዳስቻላቸው የተለያዩ አማራጭ የመዝናኛ ስፍራዎች ላይ ሲገለገሉ ያገኘናቸውና ኤኤምኤን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። ባልደረባችን ራሄል አበበ ባሊቢራ አደባባይ አካባቢ ተገኝታ የመዝናኛ ስፍራ ምን ይመስላል የሚለውን ተከታዩን ዘገባ አሰናድታለች። ተከታትለን እንመለስ። ሜና እና እሁድ የረፍት ቀናት ከመሆናቸው ጋር ተያይዞ እነዚህን የረፍት ቀናት እንግዲህ ሰዎች በተለያዩ ተግባራት ያሳልፋሉ። ከነዚህ መካከል እንግዲህ ወጥቶ መዝናናት አንዱና ዋነኛው ነው። ይሁን እንጂ መዲናችን አዲስ አበባ ከዚህ በፊት የነበራት መልክና ገጽ እንግዲህ ለተዝናኖት ምቹ ያልሆነ አማራጭም የመዝናኛ ስፍራዎች ያልነበሩት ከመሆኑ ጋር ተያይዞ በመዲናችን የመዝናናት ባህል እንግዲህ እምብዛም እንደሆነ ሲነገር ቆይቷል። ይሁን እንጂ ከቅርብ ጊዜ ወዲህ በተለይ የኮሪደር ልማት ስራውን ተከትሎ እንግዲህ አማራጭ የህዝብ መዝናኛ ስፍራዎችን ማስፋት ሰዎች በተለይ የረፍት ጊዜያቸውን እንግዲህ በተዝናኖት ያሳልፉ ዘንድ በርካታ የልማት ስራዎችም ተከናውኗል። ከነዚህ መካከል የክቡር አርቲስት ዶክተር አሊ ቢራ አደባባይ አካባቢ ያለው እንግዲህ ይህ ፓርክ አንዱ ነው። ይህ ፓርክ በእለተ እሁድ ያለው መልክና ገጽታ ምን ይመስላል የሚለውን ቅኝት እናደርጋለን። እንግዲህ ፓርክ በርካታ የመዝናኛ አማራጮችን የያዘ ነው። ከነዚህም መካከል ደግሞ ይህ አሁን የምትመለከቱት የህፃናት የእግር ኳስ መጫወቻ ሜዳ አንዱ ነው። በተለይ እንደነዚህ አይነት ዘመናዊና ምቹ የህፃናት የኳስ መጫወቻ ሜዳዎች እንግዲህ ህጻናት በነፃነት የተለያዩ ስፖርታዊ እንቅስቃሴዎችን በማድረግ በአካልም በአእምሮ ብቁ ሆነው እንዲያድጉ በማስቻል ረገድ እንግዲህ ትልቅ ሚና ያለው ሆኖ አግኝተነዋል። ሰላም እንዴት ነው? ስንታወቅ ማን እንበል? ስፖርት አንድነት ጥንካሬም ያመጣል። ራሳቸውን ሰውነታቸውን ይጠብቃሉ። ልጆች ወደ ዝጋ ስሳቢያቸው አንደኛ አይምሯቸው ፈታ ይላል። የበለጠ የማያውቁትን ነገር ወደ ስተመጣቸው እያወቁ ነው የሚሉት። ህፃን ማለት ወረቀት ነው፣ ወረቀት ለምታሰፍሩኝ ነገር ህፃንም ያመጣሽው ቦታ ላይ ያን ነገር ቀርጾ ነው እንት የሚለው እና ለነሱ በጣም ትልቅ ደስታ አለ። ሁኔታችን እንደቀጠለ ነው። እንግዲህ ፓርክ እየተንቀሳቀሱ በተለያዩ አማራጮች የሚዝናኑበት ብቻ አይደለም፣ የደከመው የሚያርፍበት፣ ከዛም ባሻገር ከወዳጅ ዘመድ ጋር ቁጭ ብሎ የሚነጋገርበትን ዕድል እየፈጠረ ነው። እዚህ ጋ እናቶች ቁጭ ብለዋል። ፓርኩ እንዴት አገኛችሁ? ትጠይቃለን። ሰላም ኖት? እግዚአብሔር ይመስገን። ምታወቅ ማን እንበል? ሁሴን እባላለሁ። ሌላ ጊዜ አቧራ ነው። እዚህ ጋ እንኳንስ መጥተሽ እንዲህ ልታርፊበት ልትዝናኝበት እንዲህ እንደፈለሽ ቀስ ብለሽ ትራመጅበት ቀርቶ በሩጫ ነው በቃ ምታልፊው። ያ ቦታ አቧራ ስለሆነ ቶሎ በአልፎ ብለሽ ነው ሮጠሽ ምታልፊው። አረፍ የሚባልበት የሆነ ወይም ድንጋይ ወይም ምናምን አፈር ነገር እንዲፈልገሽ እንጂ እንዲህ ያማረ እንዲህ ወንበር ተገኝቶ አይደል አልነበረም። በተለይ ለእኛውን ትልልቆ ታክሲም ስንጠብቅ ይሁን እዚህ ጋር መጥተንም ወደላይ ወደ ታች አይተን ርፍ ብለን መልሰን እዛ ጋር ሄደን እናያለን። እዛም ጋር ወንበር አለ፣ እዛም ደግሞ ርፍ ብለን እናያለን። በጣም የአሁኑ ደስ ይላል፣ እጅግ ደስ ይላል። በጣም ከበፊቱ በምንም በምንም አይመሳሰልም። ለመቀመጥ ቀርቶ ለመቆምም አይመችም። እንኳን ለመቀመጥ በውስጡ ለማለፍም አይቻልም። ብዙ የተለያዩ ቆሻሻዎች አሉ ቆሻሻዎች ደግሞ ሽታ አላቸው። ለጤና ምቹ አልነበረም። እውነት አሁን ደስ ይላል፣ ለአይንም ደስ ይላል። በቃ አልፈሽ መሄድ ሳይሆን ተቀምጠሽ ዘና እንድትይ ነው የሚያስመኝች። የደከመ አእምሮ፣ የደከመ ጉልበት ከስራም ሲመጣ፣ ከአንዳንድ ቦታም ሲመጣ እንዲያረፍ ብሎ መሄዱ ጥሩ ነው በጣም ዝቅተኛ ኑሮ ለሚኖር አቅመ ደካሞችን ሁሉም በእኩል መጥቶ ልጁን ይዞ ምንም ክፍያ የለውም። የክፈል አይባልም። በነፃነት ላይ ታች ብሎ ተዝናንቶ አየር ተቀብሎ ይገባል። ገንዘብ ለሌለው ሰው ሩቅ ቦታ ወስዶ ልጆቹ ማዝናናት ለማይችል ሰው ጥሩ ቦታ ነው። አሁን ማታ ማታ ስትመጪ እዚህ አካባቢ ልጆቻቸውን ይዘው ነው የሚዝናኑት። በነጻ ማለት ነው። ልጆቹም አይሰማቸውም። ሌሎች መዝናኛ ቦታ ደርሰው ሲመጡ እነዚህ ቤት ሲውሉ ሊከፋቸው ይችላል። እዚህ መጥቶ እንደ አቅማቸው ዘና ብለው ሲሄዱ ደስ ይላቸዋል። ይህ ፓርክ ውስጥ መጥቶ ሰዎች ከተዝናኑ ጥሩ ጊዜ ካሳለፉ በኋላ ደግሞ እንደነዚህ አይነት ለማስታወሻ የሚሆኑ ፎቶዎችን ተነስተው የሚሄዱበትን እድል የፈጠረ ነው። ይሄ ደግሞ እንግዲህ ሰዎች ተዝናኑት የሚሄዱበት ብቻ ሳይሆን በዚህ ስራ ላይ የተሰማሩ ወጣቶችም የስራ እድል እየፈጠረ ሆኖ አግኝተነዋል። እኔ ብቻ ሳይሆን ብዙ ልጆች ስራ እድል ሆኖ እየሰሩ ይገኛሉ። ሌሎች ቤተሰቦችም ከኔ በታች ያሉ ወንድሞችም እያገዝኩ ለራስም እየኖርኩ ነኝ። በጣም ደስ ብሎኛል። ክቡር ዶክተር አርቲስት አሊ ቢራ አደባባይ አካባቢ ያለው ቅኝታችን እንደቀጠለ ነው። እንግዲህ በዚህ ስፍራ ላይ በርካታ የመዝናኛ አማራጮች ያሉት ነው። ሰዎች እዚህ አካባቢ መጥተው በተለያዩ የመዝናኛ አማራጮች ተዝናንተ ሲጫሩች ደግሞ በእንደነዚህ አይነት ካፌዎች የሚፈልጉትን ነገር በማዘዝ እንግዲህ ሻይ ቡና እያሉ ጥር ጊዜ የሚያሳልፉበትን እድል የፈጠረ መሆኑንም መረዳት ችለናል። በአዲስ አበባ ከተማ የሚካሄደው የኢኮኖሚ ቆጠራ ሁሉም የከተማ ነዋሪዎች ግንዛቤ ወስደው ትብር እንዲያደርጉ ጥሪ ቀረበ። ቆጠራው ቤት ለቤት የሚካሄድ መሆኑን ያስታውቀው የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ቆጠራው ዘርፈ ብዙ ጠቀሜታዎች እንዳሉትም አስታውቋል። ሪፖርተራችን አሰግድ ኪዳነ ማርያም ዝርዝር አለሁ የኢትዮጵያ ስታቲስቲክስ አገልግሎት በሀገር አቀፍ ደረጃ ከጥቅምት 1 2018 ዓ.ም የጀመረው የኢኮኖሚ ድርጅቶች ቆጠራ በአዲስ አበባ ከተማም እየተካሄደ እንደሚገኝ የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ከአዲስ አበባ ስታትስቲክስ ቅርንጫፍ ጽህፈት ቤት ጋር በመሆን በሰጠው መግለጫ አስታውቋል። ቆጠራው ልዩ ልዩ የኢኮኖሚ ዘርፎችን እንደሚያካትት የገለጹት የከተማ አስተዳደሩ ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ቆጠራው በሁለት ምዕራፎች እንደሚከናወንም ገልጸዋል። ይሄ ቆጠራ የሚካሄደው በሁለት ምዕራፍ ነው የሚሆነው። ከጥቅምት አንድ ኦልሬዲ ጀምሯል። የመጀመሪያው ምዕራፍ እስከ የካቲት ሰላሳ ድረስ ቆጠራው የሚካሄድ ነው ማለት ነው። ወደ 19 የሚሆኑ የኢኮኖሚ አይነቶች አሉ። በአገልግሎት ዘርፍ የሚዘረዘሩ፣ በማምረት ዘርፍ ውስጥ የሚጠቀሱ፣ በንግዱ ዘርፍ የሚጠቀሱ ወደ 19 የሚሆኑ የኢኮኖሚ አክቲቪቲዎች አሉ። ሁሉም ከትንሽ ጀምሮ እስከ ትልልቅ አክቲቪቲዎች የኢኮኖሚ ቆጠራው ሁሉንም የከተማው አካባቢ እንደሚሸፍን የገለጹት የቢሮ ኃላፊው ነዋሪው ይህንን ከግንዛቤ በማስገባት ትብብር እንዲያደርግም ጥሪ አቅርበዋል። ቆጠራው የሚካሄደው በር ለበር ነው። ሁሉንም የከተማው ቤተሰቦች ቆጠራው ያካሄዳቸዋል። ሁሉም በማወራ እና በአባወራ የሚመሩ ቤተሰቦች በዚህ ቆጠራ ውስጥ ያልፋሉ። ስለዚህ ከዚህ በኋላ ነው ወደ ኢኮኖሚ አይነቶች ወደ ኢኮኖሚ ወደ ድርጅቶቹ አይነት የሚገባው ማለት ነው። ይሄ ማለት ድርጅቶቹ ተፈልገው አይደለም። ቆጠራው የሚካሄደው ብር ለበር፣ ሁሉም የከተማችን ቤቶች ይጎበኛሉ በቆጣሪዎቹ ማለት ነው። ይህንን የከተማችን ነዋሪ ተገንዝቦ ተባባሪ መሆን መቻል አለበት። ቆጠራው ከተማዋ ያለችበትን የኢኮኖሚ ደረጃ ለማወቅና ቀጣይነት ያለው እድገት ለማስመዝገብ የሚረዱ የፖሊሲ ግብዓቶችን ለማግኘት እንደሚረዳም አቶ አባደም ኖሪ ገልጸዋል። ከዓለም ደረጃ ጋር ለማነጻጸር ደረጃውን ለማወቅ አንዳንድ የኢንተርናሽናል ኢንቨስትመንቶችን ለመሳብ የፕራይቬት ሴክተሩ ምን አይነት ኢንቨስትመንት ውስጥ ቢገባ ያዋጣዋል የሚለውን መረጃ ለመስጠት የእኛን ኢኮኖሚ ከሌሎች ሀገራት ኢኮኖሚ ጋር ለማወዳደር የእኛን ከተማ ኢኮኖሚ ከሌሎች ከተሞች ጋር ለማነጻጸር እና ከዚህም የሚመነጭ የፖሊሲ እርምጃዎችን ለመውሰድ እድገታችንን ቀጣይ ለማድረግ የምንገለገልበት ይሆናል። በከተማዋ በሚከናወነው የኢኮኖሚ ቆጠራ ላይ ከአምስት ሺህ በላይ ባለሙያዎች የሚሳተፉ መሆናቸውንና ከአምስት ሺህ ስድስት መቶ በላይ የቆጠራ ጣቢያዎች መዘጋጀታቸውን የገለጹት ደግሞ በኢትዮጵያ ስታቲስቲክስ አገልግሎት የአዲስ አበባ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ተሰማ ኡርጌሳ ናቸው። ወደ አምስት ሺህ ስድስት መቶ ስድስት የቆጠራ ቦታዎች አሉ። አዲስ አበባ ቆዳ ስፋቷ ሙሉ ታሳቢ ያደረገ በአምስት ሺህ ስድስት መቶ ስድስት ቆጠራ ቦታ ተሸንሽኖ ወደ 4300 በላይ መረጃ ሰብሳቢዎች፣ 1174 ተቆጣጣሪዎች፣ 118 ስታቲሻኖች እና 35 አስተባባሪዎች በጥቅሉ ከ5000 በላይ ሰራተኞች እዚህ ስራ ላይ ይሳተፋሉ። ቆጠራው ዓለም አቀፍ ተቀባይነት ያላቸው የጥናት ዘዴዎችን በመጠቀም የሚከናወን መሆኑም ተገልጿል። ተመልካቾች፣ 24 ኤምኤን 24/7 ሰዓታችን እንደቀጠለ ነው። አሁን ደግሞ ከውጪ ወደ አሰናዳቸው ዜናዎች እናልፋለን። አሜሪካ የሁለተኛ ምዕራፍ የጋዛ የሰላም ስምምነት ተግባራዊ እንዲደረግ ግፊት ማድረግ ጀመረች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀሳብ አቅራቢነት ጊዜያዊ ተኩስ አቁም ላይ የሚገኘው ሐማስና እስራኤል ጦርነቱን በዘላቂነት ለማቆም ድርድር እንዲጀምሩ ትራምፕ አሳስበዋል። የፕሬዚዳንቱ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ሁለት ወገኖች የሁለተኛው ምዕራፍ የሰላም ሀሳብ ተግባራዊ ወደ ማድረግ እንዲገቡ ግፊት ለማድረግ ዛሬ ወደ ቴላቪቭ እንደሚያቀኑ ይጠበቃል። ለመሆኑ ሐማስ ትጥቅ እንዲፈታ የሚጠይቀውና ሌሎች ቁልፍ ነጥቦችን ያካትተው የሁለተኛው ምዕራፍ የሰላም ስምምነት ሀሳብ ምን ያህል ተግባራዊ ሊሆን ይችላል? ዳዊት በሪሁን በትንታኔ ያዘጋጅቶታል።